አብርሻ በዛ ወጥ ረገጥክ እንዴ? ሩቲ፣ እንደዚ እንደዚ ልታናግራት አትችልም። ሩቲ አሁን የምታርፍበት የምትንከባከብባት ጊዜ እንጂ እንደዚህ የምትጮባት ወይ ደግሞ ከሌን አገኛለሁ ከሌን አላገኝም የምትልበት ጊዜ አይደለም። ከዛ ላይ ደግሞ እሷ ካልፈቀደች ልና ካልፈለገች ምንም ነገር የማድረግ መብት እንደሌለ በደንብ አድርግ ማወቅ አለብ እንዴ። እንዴት እንዴት ነው የሚያወራጭ? ተረጋጋ። ካምዳውን ብራዘር ምንነ ነው እንዴ ሩቲ ደግሞ በቃ ያለፈ ላይ ያለፈ ነው። ለምንድን ነው አንቻውን የምትከራከሩ? ሲቀጥል ግን ትክክል ነሽ። ለነገሩ ለምንድን ነው አብርሽ የምታገኛት ልጅቱን? ስትሆን እንዴ እንዴት እንዴት ነው የሚያደርግ? እኔ በቃ አብርሽ ካገኛት ሌላ ነገር ነው ማለት ነው። ግን ልጅቱ በቪዲዮ ነው መጣ የተናገረችው፣ በቪዲዮ መጨረስ ከቻሉ ብዬ ነበረ። ግን ደግሞ አንተ ጭራሽ ልጅቱን እያገኘ ነው። ዋትስስ ምን አስበህ ነው ማግኘት የለብን በጭራሽ አይ ነው ሩቲ ልትረጀኛ አልፈለግሽም እያለቀሽ ነበረ ምና ምናም እያልካት ነበር እንዴት አታለቅሽም ሴቶች የሴቶች ባህሪ ነው በቃ ያለፈ ህይወት ምን የምንም ህይወት ሆነ ስለዛች ሴት ሲወራ ማየትም መስማትም አንፈልግም። ያው በጊዜው አረፍ ጊዜ ነበረ ግን ደግሞ ያመቻቹ ነገሮች ነበሩ በቃ ተለያየን ስለሷ መጥፎ ነገር ማውራት አልፈልግም ቬሪ ጉድ ደስ ይላል በጣም ጥሩ። ማንኛውም ሰው የነበረበትን ህይወት ከዛ ህይወት ሲወጣ ያን ህይወት ማንቋሸሽ ወይ ደግሞ ሌላ ሌላ ነገሮች ማለት ልክ አይደለም። ማንም ሰው ካልተዋደደ አይገናኝም። ተዋዶ ተመቻችቶ ነው አብሮ እስከ ነበረው ጊዜ የሚቆየው። ና ልክ አብርሽ እንዳለው የሆነ ጊዜ ማያመቻች ነገር ሲኖር ትለያያላችሁ። ስትለያዩ ግን የነበራችሁን አሪፍ ጊዜም በማይረባ ስም ሰጣችሁ ማለፍ የለባችሁም። ና እዚጋ አድንቅ ያለው ግን ደግሞ አሁን ቡታጅራ እንትላለሁ ማን ነው ትክክል አውቃለሁ ምናምን ሩታ እያለቻለች አግንታታል ነው፣ ለምንድን ያገኘት አብርሽ እያጠፋ ነዋል። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቲዩብ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዘ ተረፍርፍ ይበልልኝ። ላይክ ሰብስክራይብ፣ ሸር ማደጋችሁን አትርሱ። እንግዲህ የትናንቱ ቪዲዮ በደንብ አይታችኋል ብዬ አስባለሁ። አብርሽ እንደተናገረው በመጀመሪያ ያው ብዙ ጊዜ ላቸዋለሁ ሰዎች ነጻነታቸውን አትንፈዋቸው፣ ላለውና ሚዲያን እንድትጠሉ የሚዲያ ሰው መሆናችሁ እንድትጸጸቱ ያደርጋቸዋል። ምክንያቱም አብርሽ እንዳያችሁት ቡታጅራ ሂዶ ግን ያደረው ሆቴል ነበረ ምናምን ያው ቀርጾ ስቶሪ አድርጎ አይተናል። ግን ደግሞ ስራው ወይ ደግሞ ለስራ ነው የሄደው። እንግዲህ ብዙ የሚያልፍብኝ ነገር አለ። ለስራ ነው ምናምን ብሎ እርቷንም ጀብሎ ሲሄድ አይታችኋል ና ሆቴል ማደር ሆነ፣ ከእናት ከአባቱ ቤት ማደር ሆነ፣ ከጓደኛ ቤት ማደር ሆነ፣ ለምን በራ ምንድነው ይሄ? አስፓልት ላይ አድርም፣ እኛ ምን አገባን? ምንም የሚመለከተ ነገር የለም እኮ ። ብዙዎቻችን ባሎቻችን እንደዚህ አንቆጣጠርም፣ ወይም ሴቶቻችን እንደዚህ አንቆጣጠርም። የሰው ሰውን ዘለ እንደዚህ ጥግ ድረስ መቆጣጠርና የተወጣ የትገባ ማለት በጣም ከባድ ነውና ነጻነት አትንሶ ከፈለገበት ማደር አለማደር መብቱ ነው። ምክንያቱም አንዳንዴ ከእናት አባቶቻችን ቤት አጠገብ ሆኖ እኮ። ልክ በሌሊት ማለት በቃ እስከ አስራ ሁለት ሰዓት እስከ ሶስት ሰዓት የምትሰሩት ስራ ኑሮ፣ ጧት ደግሞ አስራ አንድ ሰዓት የምትነሱ ስራ ይኖራል። እና ቤተሰብ ላለመረበሽ በነጻነት ለማውራት የኮምፒውተር ስራ ሊኖሩ ይችላል። ወይ ሌሊት ለቁጭላችሁ የምትሰሩት ሊኖር ማለት፣ በቢዚ ታይም ላይ የሚሆን አላደል። ቀንም ሰርታችሁ ሌሊት የምጨርሷቸው ነገሮች ኑሮ፣ ስለዚህ በዛ ታይም ምናልባት ቤተሰብ ደግሞ ከቦታ ወይ አሁን ከአዲስ አበባ ቡታጅራ ሄዶ እንደዛ ስራ እንዲሰራ ምናምን ሳይሆን ቁጭ ብሎ እንዲያወራቸው ነው የሚፈልጉት። በዛ ላይ እንዳልኳቸው እሱ በሶስት ሰዓት ሲገባ ከዛ ጧት ደግሞ አስራ አንድ ሰዓት ሲወጣ ምናምን፣ ያ ነገር ደግሞ ይረብሻቸዋል፣ እነሱ እንቅልፋቸውን ምናምን ያስተጓጉረዋል ብለን እንያዘው ና ብቻ፣ ባጭሩ አገባ ነው ከፈለገበት ቢያድር ባያድር። ግን ደግሞ አሁን እዚ ጋር አብርሽን መምከር ፈልጋለሁ። አይ ነው ምንድን ናለው፣ አብርሽ አሁን የትኛውም ወንድ ከዛም ከዚህም ሴት ሄዶ ያው የተመቸውን ሴት ነው የሚመርጠው እንጂ ቀጥታ ወደ ትዳር መሄድ አይፈልግም ብለሃል። የትኛውም ወንድ አትበል፣ ምክንያቱም ብዙ ወንዶች አሉ አንዲት ሴት ብቻ እንደያዙ ትዳራቸውን የመሰረቱ የተከበሩ በጣም ብዙ ወንዶች አሉ። ማንኛውም ወንድ ማለት አይቻልም። አብርሽ እንደ ሀሳብ ያው በቃ ሰው ብለህ ሰው የሆነ ሰው በቃ ከሆነ ሰው ጋር ይጀምራል ምናምን፣ ካልተመቻቸው ደግሞ ደስ ካላለው እያቋርጣል ብለ ማውራት ይቻላል እንጂ የትኛውም ወንድ አይባልም፣ ወንዶች ተብሎ ማውራት አይቻልም። ምክንያቱም እንዳልኳችሁ ሴትም ከአንድ ወንድ ጋር ብቻ ሆና ህይወቷን የመራች ትዳሯን የመራች አለች፣ ወንድም እንደ ሰው ማለት ነው። እንዳልኳችሁ ከዚህ በፊት ማወርችዋለሁ። ደግሞ ሁሉም ሰው ሳይሆንም አንዳንድ ሰዎች ደግሞ ፈልገውትም ሳይሆን ሳይፈልጉት ብቻ ሴቷም የተለያዩ ወንዶች ጋር ሁና ግን ደግሞ አንድ ወንድ ደግሞ ከህይወቷ ጋር እየቀጠለ እንዲሁም ደግሞ እንደዛው አለና፣ እኔ በዚህ እኮ አልተቸው ማብረሽት ሶኬ እንዳልኩት ከዚህ በፊትም ተናግሬያለሁ። ህይወት ነው፣ ማንኛውም ሰው ጀምሮ ካልሆነው ይተዋል። እና ምንም የሚያስተች ነገር የለም። ያለፈ ህይወት ያለፈ ነው። ዛሬ ላይ ግን ከሩታ ጋር ሆነ ሌላ ነገር ምንም ነገር ስታደርግ ያን ነገር የማስቆም የመቆጣት ሙሉ መብት አላት። ይህንም በደንብ አድርግ ማወቅ አለብህ። ያለፈው ህይወት ነው አትቆጭኝ ትላታለህ ሩታን። ልክ ነህ፣ ግን ዛሬ ላይስ? ዛሬ ላይ ልጅ ማግኘት ልክ ነው? ምክንያቱም ከሩታ ጋር ነው ያለው። ሩታ ደግሞ የሆነ ታይም ላይ ደግሞ ድራማ ነው ብዬ አስብኩ። ለምን ብላችሁ ቀጠቃችሁኝ? ዱባይ ሆኖም እያወራት ነበራለች፣ ሩታ ማለት ነው። እያወራት ከነበረ ለምን ይህን ነገር እንደዚህ እያወራ ነው ብለሽ ሩታ አልመጣሽም። የሆነ ነገር እንትን እንደሆነ ማለት ይህ ነገር ፍራንክ ነው ወይ ደግሞ ድራማ ነው፣ ፍራንክ ነው ወይ ድራማ ነው ማ ይሉን እኮ ያው፣ መጨረሻም ባለፈውም ታውቃላችሁ፣ ዳኒ ጋ የተፈጠሩ ነገሮች እነሱ እሱ ሁሉ ድራማ ናቸው፣ ግን መጨረሻ ላይ ድራማ ነው አላሉ። እንግዲህ ዳኒ ራሱ ቃለ መጠይቅ እየተደረገለት ነበር ባለፈው፣ ና ስለ እንደዚይን ነገሮች እያወራ ነበረ ማለት የሚሰሩ ነገሮች ሪሊ እንዳልሆኑ ምናምን ና ምናልባት እንደዛ እንዳልኳችሁ ድራማ ይመስለኛል። ምክንያቱም ለምን ልጅቱን አገኛት ቡታጅራ ሂዶ ብላለች ለምናምን ብላለች ያገኛት አይመስለኝም፣ እውነት ለመናገር እንዳልኳችሁ፣ ለሆነ ለስራ ሂዶ ግን በዛው አጋጣሚ ነው የተጠቀሙት እንደሚመስለኝ ማለት ነው። ቤተሰብ ከዛ መቀጠል ደግሞ ዱባይ ሚደን ሲያወሩ ነበረ ያለችው ፓርት ደግሞ ይሄ ነገር ድራማ ነው ብዬ እንዳስብ አድርጎኛል ምናምን ነገር ኒስ ምንም የሚፈጠር ምንም ሩታ ማረጋጋት አለብሽ። ምክንያቱም ያው እንዳልኳቸው ትናንትም ነገራቸዋሉ አንዳንዴ የሪሉ ናቸው መወስራት ስላለባቸውን እንቅስቃሴዎች ምናምን እንደዚህ መፈናጠሮች ምናምን ጥሩ አይደሉም ላንቺ። አይ ነው ስራ ነው ግድ ነው መስራት አለባቸው። ናን ግን ጥንቃቄ ለራስሽ ማድረግ አለብሽ። አብርሽ ደግሞ ሰከን ባለመንፈስ እና ምራቁን ዋጥ እንዳደረገው ወንድ ሆነ በስርዓት ልታወራት ይገባል እንጂ ለምንድን ነው በስርዓት ማታወሪኝ? ምናምን ምናምን አትፈናጠር እና ደግሞ መረጃ አለኝ፣ ልጅቱን አግኝቷታል እኔ ግን ለሚዲያ እንደዚህ አላወጣም ያለችው ሩታ። ምንም ነገር የለም የምሬድ ነው። የሆነ ነገሮቹ ለማሳማመን የሚያደርጉት ነገር ነው። ከዛ መቀጠል ምንድ ነው ይሄ ቤስት ፍሬንድ ምናምን እንደዚህ አይነት ራቁት ፎቶ አትነሳ ምናምን ላልሽ ሩቴ፣ እንዴ ገርል ፍሬንዱ ነበረች ምንም ቤስት ፍሬንዱ ሳቶ ማለት ና ብቻ የሆኑ ነገሮች ተወዛግቡብኛል። ድራማ ይመስለኛል። ወደ ድራው የማው እየመጡ ነው ብቻ ግን ጥሩ ስሩ ግን ራሽን እየጠባቅ ሽሮታ ማለት ነው። በተረፈ ተሳዳቢዎች ደግሞ ተዋ ተሳደቡ፣ ነገ ይቆጨናል። ተረጋጉ። እና ውድ ቤተሰቦች እንግዲህ ያው ያሰሪን ሴትዮ እንዳልኳችሁ በጸሎታችሁ በድዋችሁ አስቧቸው። የተረፈ መልካም ጊዜ ሆንላችሁ፣ መልካም ቀን በላይ ብዱ። እስክንገናኝ ወዳችኋለሁ።